እንኳን ዘንቦብሽ እንደውም ጤዛነሻሉ። ዳኒ ከአሁኑም ማጉረም ለመጀመር ከብሩኬል አኮራሽኝ የኔ የዋህ ምናምን። ድሮም ተንኮለኛ እኮ የተንኮል ስራ ነው የሚያስደስተው። ሰላም ቤተሰብ፣ እንዴት ነች? ሰላማችሁ ይብዛ ውዶች። ይህ እንግዲህ ያው ዛሬ ምንም እነዚህ ልጆች ይሻላሉ። በጠረጴዛ ዙሪያ ማውራት አልፈለጉም። በቃ ሁሉ ነገራቸው ጭቅጭቅ ሆነ ማለት ነው። በሚያሳዝን ሁኔታ እንግዲህ ዛሬ ሀይሚ ያው መጀመሪያ መታ እሷ ነው ቪዲዮ የሰራችና ባለፈው ዳኒ ሶሲ ለምን ሀይሚ ገፈተርሻት ብሎ ቪዲዮ እንደሰራው የሀይሚ ቪዲዮን ተመሳሳይ ነው። ምንም ሀሳብ ውሃ የማይነሳበት ነው። ልንገራችሁ እና ማለት ነው ውዶች። ማለት ዳኒን መናገር ልክ ነው ወይ ተብሎ ቪዲዮ አይሰራም። እኔ አላቅ ምን መናገር እንዳለብኝ ማለት ነው። ሁሉም ሰው አይታችሁት ከሆነ ተመሳሳይ ሀሳብ ነው የሰጠው። ለምን ሀይሚ መመከር አለባት? እኔ አንዳንድ ነገር ስናገር እኔ ታቆኛላችሁ ቤተሰቦች። ሀይሚ እና ብሩቲን በፍጹም መነጣጠል እንኳን አልፈልግም። ግን ደግሞ አሁን ሃይኒ እየጠፋች ነው ይመረኝ ነው ምላችሁ። ሃይኒ በጣም እየጠፋች ነው። ስለዚህ ተይልንላት ስለሚገባ ግዴታ ነው እሷን መናገር። ብሩኪ እንደሚመለስ ስለምናውቅ ነው ለዛ ነው ከወዲሁ ይቅርታ ምላችሁ ማለት ነው። ያልሆነ ነገር ተናግሬ እንዳላስቀይማችሁ ስለምፈራ ነው ውዶችዬ። እናንተም እኮ ከእኔ ላይ ተናዳችሁ ምናምን ሳይሆን ሃይኒ ስለምትወዱ ነው። የምንወደውን ሰው ውዶችዬ ጥፋት ሲያጠፋ ግዴታ ነው መናገር ጥፋቱን ነገር ነው ማለት እኮ ያን ሰው አልወደድ ነው ማለት አይደለም እኮ። እና የተረዳሁትን ስነግራችሁ ማለት ነው። ዛሬ ሀይሚ ዝም ብ ስረዳት ገና ከመጀመሪያው ጀምራ ትመጣ ይሄ ለመጨረሻ ጊዜ የሚሉት ነገር መቶ ሺ ጊዜ ብለውታል እየደጋገሙ። መቼም መጨረሻ ሆኖ አያውቅም የነሱ ነገር፣ ጭቅጭቁ መጨረሻ ሆኖ አያውቅም። እና ሁሌም በተደጋጋሚ ይናገራሉ፣ ይገናኛሉ። ለመጨረሻ ያለችው ነገም እንደሚመጡ እኛ ጥርጥር የለንም። ነገር ግን ከመጀመሪያ ሁላ ስትናገር የነበረው እኔና ብሩኬ እኮ በቃ ሁሉም ነገር አብቅቷል ታውቃላችሁ አሁን ሀይሚ በቃ የሆነ እንዴት ነው ዥዋዥዌ የሆነ ነገር የለም። በአንዱ እየረጋች አይደለም። አንዱን ተናግራ አንዱን ተለቀዋለች። እና ያለችው ምንድን ነው እኛ የጨረቃ ፋሚሊ ተለያዩ የምትለውን ቃል እንዴት እንደምታንቀጠቅጠ እሷ ግን በሙሉ አፏ ማለት ነው ከዚህ በኋላ እንደ ድሮ የሚሆን ነገር የለም ሊሆንም አይችልም ብላ ተናግራለች። ያ ማለት ሀይሚ ምክንያት ነው የምትፈልገው በቃ። የምሬ ነው። ከብሩኬ ለመለየት ምክንያት ትፈልጋለች። እንደዛ ነው እየተረዳኋት ያለሁት። ለመለየት ባትፈልግ ኑሮ ይሄ ፕራንክ ከዚህ ላይ አያዳርሳቸውም ነበረ። ይሄን ደግሞ ስታስብ፣ ከብሩኬ መለየት ስታስብ፣ እመኑኝ በዚህ ፕራንክ ብቻ አይደለም ከጀርባ የሆነ ጓደኛ አለ የሚመክራት። ካልሆነም ደግሞ ከቤተሰብ የሆነ ጫና የሚመጣባት ነገር አለ። እንደዚህ ነው እየተረዳው ያለውትን ነው። ስለዚህ ሀይሚ እውነት ከብሩኬ ጋር መለየት ከፈለግሽ እኔ እኔ እንጃ፣ ይህን ቃል ባልደጋግሞ ደስ ይለኝ ነበር። ግን እኮ የሰው ልጅ መለያየት ከተፈለገ እኮ አላድን በስነስርዓቱ ተወራርቶ ነገሮችን ተነጋግሯችሁ ላሳለፋችሁት ጊዜ ብላችሁ ሰላም ሰላም ተባብላችሁ ችግር አለ መለያየት እኮ ነው። ሌላ ጊዜ መንገድ ላይ ስትገናኙ ልክ የጋድሞሽ እንዳትተያዩ ሰላም ሰላም እንድትባባሉ መለያየት ነው። በዚህን ያክል ደረጃ ተጨቃጭቋለን የመለያየት እኔ ቅርታ አድርጉልኝ ይሄን ቃል መጠቀም ፈልጌ አይደለም፣ ግን ሀይሚ በተናገረችው መሰረት ነው እየተናገርኩ ያለሁት። እና አሁንም አሁንም አሁንም አሁንም ብሩኬ ነው ጥፋተኛ እያደረገች ያለችው። ብሩኬ ከመጀመሪያው ይሄ ስበብ መቼም ፈጣሪ እንግዲህ ሳይደግ ሳይጠላም ይባላል። ፈጣሪ እችን ስበብ አድርጎበት ይዛኔ። ምን አለበት እንደ አርፎ በተቀመጠ ኖሮ። እችን ፕራንክ አደረገ ህይወቱ ተበጠበጠ። ምስኪን አንድ እና አንድ ከሀይሚ ላይ ስህተት የሰራባት ያጠፋባት ብለን የምናስበው ብሩኬ እችንም ፕራንክ ነው። ከዛ ውጭ የተፈጠሩት ነገሮች ብሩኬ በታምር ጥፋት የለበትም፣ እና ከዳኒ ጋር መደባደቡ ጥፋት የለበትም። ለምን? አንቺም ባይንሽ እያየሽ ነው የብሩኬን እውነት እየደበቅሽው ነው። ሀይሚ ባይንሽ እያየሽ ነው፣ ለምን እንደገጠመው፣ ለምን እንደተሳደበ ትናንትና። ራሱ ነገሩን የጀመረው ማን ነው? ዳኒ ፊጥ ፊጥ እያለ ነበር፣ ከፊትሽ አደለ? ያልሆነ ነገር እየተናገረው ነበረ ታዲያ ለምንድን ነው ብሩኬ ልክ አይደለህም፣ ዳኔ ልክ ነው የምትይው? እንዴት ነው የብሩኬ እውነት የማይታይሽ? እንዴት ነው ብሩኬ እያስናቅሽ ነው ብሎ የማይናገርሽ? እንዴ በጣም እኮ ነው እያስናቅሽ ያለ። ለዳኔ እንደምትወግኝ ሁሉ አንድ ቀን ለብሩኬ ብትወግኝለት እኮ ብሩኬ ለስለስ ይል ነበረ። ግን ሁሉ ነገርሽ ወደ ዳኔ እያደላ ስለሆነ ነው። እኔ ይህን የምታደርጊው ለዳኔ ስሜት ነው ብዬ እኔ አላስብም። በፍጹም ሀይሚ ለዳኔ ስሜት አላት የሚል ሀሳብ የለኝም። ሆን ብላ ግን ብሩኬን ለማናደድ እየተጠቀመችው ነው ማለት ነው፣ ልክ እንደ ሮታ። ከዚህ በፊት ታስታውሳላችሁ፣ ዳኒን እያመጣች ያንን አብርሃምን ጨጓራውን እንደምትልጠው ያ ነው። ግን በአንቺና በብርኬ መካከል ይህ አይሰራም። በቃ ብርኬን ለማናደድ ከሆነ ይሄ ጊዜ ያልፋል፣ የምትናደዱበት ጊዜ ያልፋል። ኖርማል የምትሆኑበት ጊዜ ሲመጣ ግን ማለት ነው፣ ሀይም የምሬ ነው፣ በጣም ነው የምትጸጸችው። ምክንያቱም እንደ ብሩኬ የሚያስብልሽ ሰው እንደሌለበት በደንብ በራስሽ መቶ ሺ ጊዜ ደጋግመሽ ተናግረሻለና ታይ ወደ ራስሽ ተመለሽ በቃ በዚህ ደረጃ እልክ ማስገባባት ጥሩ አይደለም ይሄ ልጅ ነገ ሄዶ ምን እንደሚያደርግ አይታወቅም እንተያያለን እንተያያለን ተብሎ ተፈካክሮ መለያየት ይሄ አግባብ አይደለም በ ምን እንደሚያደርግ በደንብ አድርገሽ ታውቂያለሽ ብሩኬ እንዴ ብሩኬ እንዴ አይዘን ብሩኬ ከፊትሽ አፍቃሪሽ ከፊትሽ እያለ ሌላ ሰው ስለሌላ ሰው የመለከተኛ ታዲያ እንዴት ያድርግ አቃለው → አውቃለሁ እኮ ብሩኬ፣ ባነጋገሩ እኮ አልጎዳሽም ማለት አይደለም። እየጮኸ ነው ነገሮችን በስነ ስርዓት ስለማያወራ እሱ ጩኸት ነው፣ በጩኸት ነው ነገሮችን የሚያስረዳው። አንቺ ግን ሳትጮሂ በጣም ልብ የሚያደማ ነገር ነው እየተናገርሽ ያለሽው። እና ታይ በቃ ታይ፣ ሀይኒ የምሬን ነው ታይ። በኋላ ላይ ማለት ነገሮች ሲያልፉ ይቆጭሻል። ምንም እንኳን አብራችሁ ባትሆኑ ማለት ነው፣ እንደው ብትለያዩም ራሱ ከምሬ ነው ይሄ የተናገርሽ በሙሉ በጣም ነው የሚጸጽትሽ። አንቺስ እራሱ ለምን ሰው እንዲጠላሽ ታደርጋለሽ? አሁን ዛሬ ያለ እርግማን ከቤት፣ ይሄ ልክ ነው? ይሄ አግባብ ነው? የምትራገሙ ሰዎች ደግሞ ምንድን ነው? ከመከራችሁ መከሯት፣ የመሬም ነው እንጂ እርግማን ምን አመጣው እንዴ? ነገ ልጅ ትወልዳላችሁ አይደል እንዴ? እናንተ ልጆቻችሁን የሚረግሙባቸው ሰው መቼም አትፈልጉም አይደል? ስለዚህ መራገም ጥሩ አይደለም። ግን በቃ ሃይሚ ወደ ራሱ ተመለሽ በሏት። አንድ ነገር ልንገራችሁ ሀይሚ ጀግና ሃይሚ ጀግና የምትሉ ሰዎች ደግሞ በእውነት መምላችሁ ይህን ቃላት አትጠቀሙት። ይህ ሁላችሁ ጀግንነት ማለት ፍቅርን ማጣት አይደለም። ከዚህ ጀግንነት ማለት ሕይወትን መበጥበጥ አይደለም። ስለዚህ እናንተ በምትሉት መሰረት ሀይሚ ምን እንናገር? ቤተሰብ የምሬን እኮ ነው? እንዴ ሁሉም ቢናገሩት ሆድ ባዶ ይቀራላሉ። ለሀይሚ ለብሩኬ ምን ብለን እንናገር? አሁን ሀይሚ ስንል ብሩኬ፣ ብሩኬን ስንል ሀይሚ ግን አታሷሽ። የዛሬ ብሩኬ በጣም ያሳዘነኝ፣ በጥፊ መመታት የለበትም እንዴ ስነስርዓት ያዝ ብሩኬ፣ ስነስርዓት ያዝ ብሩኬ። አንቺ በስርዓት መቼ እያወራሽ በሆነና ነው። አንቺም እየጮኸ ነው እሱም እየጮኸ ነው። በጥፊ አንስተሽ መማታቱ ምን አመጣው? አንቺ ስትማች ልክ ነው፣ ዳኒ ሲማታ ብሩኬ፣ ዳኒ ሲማታ ግን ስህተት ነው። ስለዚህ ዛሬ ያለንበትን ሳይሆን ነገ ምን እንደሚመጣ ማሰብ አለብን። እርግጠኛ ነኝ ሀይሜና ብሩኬ በዚህ እንደማትቀጥሉ አቃለሁ። ነገ የሆነ ሰው ገብቶ ከመካከላቸው እንደሚያስታርቃቸው አምናለሁ። ግን በዚህን ያክል ደረጃ ይሄ የተሰጣት ካራክተር ነው። የተሰጠው ካራክተር ነው። ሰው ይሄ ካራክተሩን አይደለም የሚመለከተው ከዚህ ጋር የሚወጣውን ቃላት ነው የሚመለከተው። ሰው እና ብሩኬ አደራውን ነው እየጠበቀ ያለ እኔ የጋሽ እያደራ አለብኝ ብሎሻል። የሚያደርገው በሙሉ አንችን ለመጠበቅ ነው። የሚያደርገውን ነገር በክፋት አትዩ። በቃ እንደገና ያለፈ ታሪክ እንደገና ይቅርታ የተባለበትን ታሪክ ረሃ የሚታይ ግን